አዊ ብሔረሰብ አስተዳደር አየሁ ጓጉሳ ወረዳ የአዛና ከተማ መሪ ማዘጋጃ ቤት መረጃን በዘመናዊ መንገድ ለመያዝ የሚያስችል የሶፍትዌር ቴክኖሎጂ ማበልጸጉን አስተዳድሩ ገለጸ። ቴክኖሎጂው በማዘጋጃ ቤቱ አገልግሎት አሰጣጥ ላይ ይደርስባቸው የነበረውን መጉላላት እንደሚያስቀርላቸው የወረዳው ነዋሪዎች ተናግረዋል። መረጃው የአዊ ብሔረሰብ አስተዳደር ኮሚኒኬሽን ነው። ግዛቸው ያረጋል ያቀርበዋል። በአዊ ብሔረሰብ አስተዳደር ሀየ ጓጉሳ ወረዳ የአዘና ከተማ መሪ ማዘጋጃ ቤት ዘመናዊ የመረጃ አያያዝ ለመጠቀም የሚያስችል የሶፍትዌር ቴክኖሎጂ ማበልጸጉን አስተዳደሩ ገልጿል። የመሬት አያያዝና አጠቃቀም የመሬት ባለይዞታ የመሬት ደህንነትን ለመጠበቅና የመልካም አስተዳደር ችግሮችን ለመፍታት የሚያስችል የዲጂታል ቴክኖሎጂ ተመርቆ ወደ ስራ መግባቱን የአዘና ከተማ መሪ ማዘጋጃ ቤት ዋና ስራ አስኪያጅ አቶ ወንድም ምህረት ገልጸዋል። ዋና የሲስተሙ ጠቀሜታ ምንድን ነው? ደረጃ አደረጃጀት አያይዝና የትንተና ስርዓቱን ወጥ ተናባቢ የሆነ መረጃ ስርዓት እንዲኖር ወይም ደግሞ እውነትነት ያላቸው ሪፖርቶችን ለማደራጀት የተቋሙ የገቢ አሰባሰብ ስርዓቱ ደግሞ ጤናማ እንዲሆንና የገቢ አሰባሰቡን በአግባቡ መረጃዎችን ለመያዝ ወይ ደግሞ ዲጂታላይዝ የመሬት አያያዝ ስርዓቱን ነው ያበለጸግ ነው ያዘና ከተማ ነዋሪዎች ከዚህ በፊት የማዘጋጃ ቤት አገልግሎት አሰጣጥ የባለ ጉዳይ መጉላላት ብልሹ አሰራርና መሰል ችግሮች የነበሩ መሆኑን አስታውሰው ተቋሙ ያበለጸገው የሶፍትዌር ቴክኖሎጂ ችግሮችን የሚፈታ ነው ብለዋል። ሶፍትዌሩ ከመምጣቱ በፊት የተዘራረቀ የተበላለቀ ፋይል ነው የነበረው ሁለት ሶስት ቀን ሳምንት ያቆየ ነበር ፋይላችን ለማግኘት ራሱ ማለት ነው። ስለዚህ አሁን ይሄ ሶፍትዌር መምጣቱ ቀልጣፋ አገልግሎት እንድናገኝ ያደርጋል። ከሌላ ከስርቆ ከብልሹ አሰራር ነጻ እንዲሆን ያደርጋል። እኔ ፈልጌ የሄድኩትን ችግር ለማስፈታት ስፈልግ ከሰዓት ነገ የሚባለው ችግር ተፈቷል ብዬ አስባለሁ። በእነሱ ላይም ያው አንዳንድ ነገሮች ፋይል ግልበጣ ቦታ የመርሳት። አንዱ ሰራተኛ ያስቀመጠውን ሌላ መፈለግ ጊዜ እየወሰደባቸው ስለሚሆን፣ አሁን ግን ፋይል ቁጥሬን ካወቅኩኝ መጣሁ፣ ተስተናገድኩ ቴንክ ዩ ብዬ መውጣት ነው። ሶፍትዌሩ የማዘጋጃ ቤት አገልግሎት አሰጣጥ ለብልሹ አሰራር ሳይጋለጥ ቀልጣፋ አገልግሎት ለመስጠት ምቹና የመረጃ አያያዙ ከአደጋ ስጋት ነጻ ለማድረግ እንደሚጠቅም ሶፍትዌሩን ያበለጸጉት መምህር ሙሐመድ አሚን ተናግረዋል። መዘጋጃ ቤቶች የትኩረት ቦታዎች ናቸውና፣ እነዛ ሙሉ በሙሉ ሰው ሰራሽ አደጋ በተፈጥሮ አደጋ ሊሆን ይችላል ቢጠፋብን ሙሉ በሙሉ የሚያስቀር ሲስተም ነው። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪና ከተማና መሰረተ ልማት መምሪያ ኃላፊ አቶ አይተነው ታዴ ዓለም የደረሰበትን ዘመናዊ ቴክኖሎጂ ተጠቅሞ የከተማ መሬት ማስተዳደርና መረጃ አያያዝን ማዘመን፣ ከተሞችን በፕላን መምራት፣ በፍታዊነት መሰረተ ልማትን ለማሟላትና ፈጣንና ቀልጣፋ አገልግሎት ለደንበኞች ለመስጠት የሚያግዝ ቴክኖሎጂ ነው ብለዋል። በአጠቃላይ የኮንስትራክሽን ኢንዱስትሪው ነው የከተሞችን የመሰረተ ልማት ስራ እና የመሬት አስተዳደርና አጠቃላይ ስራዎቻችን መቋጫውና በተገቢ መንገድ ህዝቡን ሊያገለግሉና ከተማው ሊለወጥ ከሆነ ዘመናዊ አገልግሎት፣ ቀልጣፋ አገልግሎት፣ ከብልሹ አሰራር የጸዳ አገልግሎት መስጠት ግዴታ ይሆናል ማለት ነው። ይህንንም በውል የተረዳው የአዘና ከተማ መሪ ማዘጋጃ ቤት ግንባር ቀደም ሆኖ አሁን ዓለም የደረሰበትን ቴክኖሎጂ ለመላመድ እና የዲጂታል ትራንስፎርሜሽን አጀንዳን ተግባራዊ ለማድረግ ሶፍትዌር በማበልፀግ ዛሬ ለምርቃት እያበቃ ይገኛል። በአዊ ብሔረሰብ አስተዳደር የአየህ ጓጉሳ ወረዳ የአዘና ከተማ መሪ ማዘጋጃ ቤት ያበለጸገውን ዘመናዊ የሶፍትዌር ቴክኖሎጂ አጠቃቀም ተሞክሮ በሁሉም በአዊ ብሔረሰብ አስተዳደር በሚገኙ የከተማ ማዘጋጃ ቤቶች ተግባራዊ እንደሚደረግም የብሔረሰብ አስተዳደሩ ምክትል አስተዳዳሪና የከተማና መሰረተ ልማት መምሪያ ኃላፊ አቶ አይተነው ታዲ አስረድተዋል።